ሰላም። ዛሬ ስለ ጦር አውሮፕላን ማለትም የራፋል ደሶልት ራፋል ስለሚባለው የፈረንሳይ አውሮፕላን በጣም በጣም ሴንስቲቭ በመሆኑና በተለይም አሁን ሁሉም ሀገሮች ይህንን አውሮፕላን ለመግዛት እየተሯሯጡ በመሆኑ ስለዚህ አውሮፕላን አንዳንድ ነገሮችን ለማለት ፈለኩ። እንግዲህ አሁን ሰሞኑን እንደምንሰማው ግብጾችም ሊደርሰን ነው ምናምን እያሉ ነው። እና ኦልሬዲ ኦርደር አድርገዋል ግብጾች፣ የተለያዩ ሀገሮች ኦርደር አድርገዋል። እና ሊደርሰን ነው አሁን ከፈረንሳዮች ኦልሬዲ ተስማምተው ሊልኩልን ነው እያሉ ነው። እና እስቲ ስለ አውሮፕላኑ አንዳንድ ነገሮችን ለማለት እንሞክር ማለት ነው። መጀመሪያ ላይ እንግዲህ ይሄ ራፋል ዴሶልት ራፋል የሚባለው አውሮፕላን የሚሰራው በፈረንሳይ አቬሽን ማለትም የዲሶልት አቬሽን በሚባል የፈረንሳይ የኤርስፔስ ካምፓኒ ነው እና ይሄ አውሮፕላን በጣም ሞደርን ነው፣ በጣም ዘመናዊ ነው። አሉ ከሚባሉ የጦር ጀቶች እንግዲህ አንዱ ነው እና ምን ምንድን ነው የያዘውም ብለን ስናይ ለምንድነው እንደዚህ ተመራጭ ሆነው በምንበት ሰዓት በምንዘረዝርበት ሰዓት በአንድ ጊዜ አርባት ታርጌቶችን በአንድ ጊዜ የመምታት ችሎታ አለው። ኤር ቱ ኤር ሚሳይሎችን መጠቀም ይችላል ማለት ነው። አየር ላይ ሆኖ ኤር ቱ ኤር መምታት ይችላል። ኢቨን የኒውክሌር ሚሳይሎችን ሁሉ መሸከም የሚችል ነው። ከአንድ ደቂቃ በታች በሆነ ጊዜ ውስጥ ስልሳ ሽህ ፊት ወደ ላይ መነሳት ይችላል ማለት ነው። ከደቂቃ በታች እንግዲህ ኢማጅን ከደቂቃ በታች በሆነ ጊዜ ውስጥ በአንድ ጊዜ ወደ ላይ ስልሳ ሺህ ፊት ወደ ላይ ተነስቶ መብረር ይችላል ማለት ነው። በእርግጥ ፍጥነቱ ከኤፍ ትዌንቲ ቱ ከሚባለው ከአሜሪካኑ በጣም ሞደርን ከሆነው አውሮፕላን በጥቂት ያንሳል። ሌላው ምንድነው ሲልከን ኮምፓክት የተሰራው ከሲልከን ኮምፓክት የተሰራ ቢሆንም የሚይዘው የነዳ እንግዲህ ሲልከን ኮምፓክት በመሰራቱ ምክንያት ክብደቱ በጣም አናሳ ነው ማለት ነው በጣም ቀላል ነው ማለት ነው ክብደቱ። የዚህ አውሮፕላን የሚይዘው የነዳጅ መጠን ከ17 ሊትር ያንሳል። ከ17 ሊትር ያንሳል። እንግዲህ እና ግን አስር ሰዓት ሳያልፍ የመብረር ችሎታ አለው። አስር ሰዓት ሳያልፍ በአየር ላይ የመብረር ችሎታ አለው ማለት ነው። ይህም በጣም እንዲመረጥ ያደርገዋል ማለት ነው። እና እንዳልኩት አስ ኪሎ በታች ነው ክብደቱ ግን ከ10 ቶን በላይ የመያዝ አቅ- ችሎታል። እንዳልኳቸው የተለያዩ ሚሳይሎችን መያዝ የኒክሌር እንትኑ ሚሳይሎችን መያዝ እና ሌሎችንም እንደዚሁ ኤርቴር የሚወነጨፉ ሚሳይሎችን የመያዝ አቅም አለው። ስለዚህ ይህ ተመራጭ አድርጓል። እንዲሁም እንዲሆኑ ብዙ ሀገሮች እንግዲህ ያው ትንሽ እንትኑ 17 ሊትር በታች ነው መያዝ የሚችለው ከዛም በላይ ሊይዙ የሚችሉ እየተሰሩ ነው ያሉት። ለምሳሌ ኤፍ ትዌንቲቱ ከዛ በላይ የመያዝ አቅም አለው ማለት ነው። ኤፍ ትዌንቲ አሜሪካኑ፣ አሁን ሞደርኑ፣ ከዛ በላይ የመያዝ አቅም አለው ማለት ነው። እና በዚህ በዚህ ተመራጭነት አለው ማለት ነው። ይሄ ዳሶልት ራፋል ራፋል የጦር አውሮፕላን ማለት ነው የፈረንሳዩ። እና ከሌላው ደግሞ በጣም የሚለየው በምንድን ነው ይህ አውሮፕላን በጣም በቃ ይገባበታል በማይባሉ እንትኖች ውስጥ ወይዘሮች ውስጥ ሁሉ እየገባ መምታት የሚችል ነው። ለምሳሌ በሂማሊያ ተራራዎች በጣም ብርድ በሆነ ወይም ደግሞ እንደ በሰሃራ ለምሳሌ አይታችሁ ከሆነ በኢራቅ ውስጥ እና በሊቢያ የጦርነት በሊቢያ ጋዳፊን ለማስወገድ በሚደረገው እንትን ላይ ተጠቅመውበታል እና በጣም ኢፌክቲቭ ነበረ ማለት ነው። እዛ አካባቢ ላይ ተጠቅሞበታል። ኢራቅም ላይ ተጠቅሞበታል። ይህንን ራፋል የጦር አይሮፕላን ማለት ነው ፈረንሳዮች እና ሌሎች ሀያላን ሀገሮች ተጠቅሞበት በጣም ኢፌክቲቭ የሆነ ውጤት አምጥቷል ማለት ነው። ስለዚህ በጣም ተመራጭነት አለው። ሌላው ምንድን ነው? ምን እስኪ የትኞቹ የትኞቹ ሀገሮች ናቸው ይህንን አይሮፕላን እንትን የተቀበሉት ብለን ስናይ ራሷ ፈረንሳይ ከመቶ ሰማንያ በላይ አይሮፕላኖችን ወስዳለች ማለት ነው። የራፋል አውሮፕላን ወስዳለች። እንደገና ኢንዲያ ወደ 62 የሚሆኑ አውሮፕላኖችን ኦርደር አድርጋለች፣ እንደዛም የተወሰኑ ወስዳለች። ካታር 36 ኦርደር አድርጋ የተወሰኑ ወስዳለች። ግሪስ እንደዚሁ 36 ኦርደር አድርጋ እንደዚሁ የተወሰኑ ወስዳለች። ኢጅፕት ወደ 54 የጦር አውሮፕላን ኦርደር አድርጋ የተወሰኑ እንደወሰደች ነው የሚነገረው። ኮርአሻን 12 ኦርደርድ አድርጋ 12ቱንም ወስዳለች። ኢንዶኔዥያ አርባ ኦርደርድ አድርጋ እስካሁን ድረስ እንትን አላለችም። እንደገና የኛ ጥሩ የኢትዮጵያ ጥሩ ወዳጅ የሆነችው የዩናይትድ አረብ ኤምራት ወደ 80 ኦርደርድ አድርጋለች፣ ግን እስካሁን ድረስ ያው በ2027 አካባቢ ነው ገና ወደ እንትን የሚደርሰው ማለት ነው ወደ አረብ ኤሚራት እና ኦርደር አድርገዋል ኦልሬዲ፣ ዘግይተው ሊሆን ይችላል ግን እስካሁን አልገባም። ኦርደሩ እና መሰጠት የሚጀምረው በ2027 ዓ.ም ማለት ነው፣ ማለት በሚቀጥለው ዓመት ጀምራ፣ ዩናይትድ አረብ ኤሚራት ይህንን አውሮፕላን በጣም ዘመናዊ የሆነ አውሮፕላን ማግኘት የምትችልበት ሁኔታ ይፈጠራል ማለት ነው እና ኢትዮጵያችንም እንግዲህ ያው ጠቅላይ ሚኒስትሩ ሄደዋል እና ከማኑኤል ሜክሮ ጋራ ጥሩ ግንኙነት አላቸው። እንዴት ነው የሚለው እንግዲህ ወደፊት፣ ምና አንዳንድ ጭምጥምታዎች አሉ። እንደዚህ አይነት ግንኙነት በዚህ አይነት ግንኙነት የምናገኝበት ሁኔታ ሊኖር ይችላል። በእርግጥ ለምሳሌ እንደነ ኢንዶኔዥያ ኦርደርድ አድርገው እስካሁን ድረስ ያላገኙ ሀገሮች ናቸው። እስካሁን ድረስ አንድም አይሮፕላን ግን ኦርደር ካደረጉ ቆይተዋል። ጅቶችም ከኦርደር ይህንን አይሮፕላን ኦርደር ካደረጉ በጣም ቆይተዋል እና እንዳገኙ ነው የሚነገረው ግን እርግጠኛ አይደለም። አረብ ኤሚራት እርግጥ ዘግየት ብለው ነው ኦርደር ያደረጉት እና በ2027 አካባቢ ነው የአውሮፕላኑ የሚደርሳቸው ተብሎ ነው የሚነገረው። እና እንግዲህ አሁን ዓለም በጣም እንደዚህ አይነት ዘመን እንትን ኤርፎርሱን ለማጠናከር በሚልበት ሰዓት እንደዚህ አይነት እንትኖችን ሽሚያ ላይ ነው ያለው ማለት ነው። በጣም ዘመናዊ የሆኑ አይሮፕላኖችን እና አገራችንም ይህንን አይሮፕላን የምታገኝበት ሁኔታ ይፈጠራል ብለን እንጸልያለን። ያ ምክንያቱም እንትናችንን ኤርፎርሳችንን ማዘመን ካለብን በእንደዚህ በእንደዚህ አይነት በጣም ዘመናዊ በሆኑ አይሮፕላኖች መታጠቅ መቻል አለብን ማለት ነው፣ እና ግብጾችም እየተሯሯጡ ነው ለማግኘት፣ ምናልባት ማግኝተው ሊሆን ይችላል። ይህንን እንግዲህ ግማሹ አግኝቷል ይላል፣ የተወሰኑ አግኝቷል ይላል፣ ግማሹ ገና እየተቀበሉ ነው የሚባለው እና ሰሞኑን ደግሞ እየተራገበ ነው። በቃ ራፋል አይሮፕላን የጦር አይሮፕላን ልናገኝ ነው በጣም እንትኑ ምንድን ነው? በጣም ርቀት አስር ሰዓት ያለማረፍ መብረር ይችላል ማለት ነው። አስር ሰዓት በሰማይ ላይ ያለማረፍ መብረር የሚችል ነው እንግዲህ አስር ሰዓት እና እንደገና ደግሞ በአየር ላይ መሙላት ነዳጅ መሙላት እንደሚችል ነው የሚነገረው። ይሄ ነገር ተመራጭ ያደርገዋል ማለት ነው እና አይሆፕ፣ እኛም እንግዲህ በዚህ በዚህ ነገሮች ላይ ነግተን መስራት እንዳለብን ይታየኛል። እንግዲህ ለዛሬ ስለዚህ ምሌንን ነው። አመሰግናለሁ። ደና ነው።